ካሌድን ዋ አስቀይመዋለሁ። እሽ እኔ ብቻዬን እሄዳለሁ። በቃ ቤተሰብ ለማንኛውም በቃ ኔ ስለሚሄድ በእግዚአብሔር ጌታን ያመኛል።

አንተ የሚያስደስተኝን ነገር አታደርግም። እንደ ምን አይነት ፈተና ነው? እኔ የሚያስደስተኝን ታደርጊያለሽ ታደርጊያለሽ ቅሪ በቃ ትላለች። በቃ ኔ ቆንጎ እሺ አንተን የሚያስደስት መቶ ሀይሚ ሀይሚ ሀይሚ እንግዲህ ዱባይ ተመችቶኛል፣ አዲስ አበባ ምንም አልተመቸኝም። ይሄው እንደገባው በበሽታ ተቀብሎኛል፣ አሞኝ ነበረ እና ደግሞ የሆነ ልጅም ብሩኬን ጠፋች ብለው በጣም ሲያስፈልጉት ነበረ። እኔ ትንሽ አመማርጎ ተኝቼ ነበረ። በሱም የተደናገጣችሁ ሰዎች እንዳታዝኑበት ይቅርታ አድርጉለት ብላለች። አላዘንበትም፣ ያው ይቅርታ አድርገንለታል። አንቺ ይቅርታ ካረሽለት፣ እኛም ይቅርታ አድርገንለታል ማለት ነው። ሲቀጥል እንግዲህ ሀይሚ ምንድን ነው ያለችው? ሀይሚ እኔ አዲስ አበባ አበባ አልተመቸኝም። የሸገር ልጆች የአዲስ አበባ ልጆች እንዳይከፋችሁ፣ እኔ ተመልሼ ወደ ዱባይ መሄድ ፈልጋለሁ እና ብሩኬን ጠርቸው የሚለኝን እሰማለሁ ብላ እንግዲህ አዲስ አበባ እንዳልተመቻት እንደገባች በበሽታ እንደተቀበላት እንዳመማት ነግራናለች ማለት ነው። ስለዚህ እንግዲህ ዱባዎች ምን ታስባላችሁ? ብሩኬን እና ሀይሜን ለመቀበል ተዘጋጁ ማለት ነው። ምክንያቱም ዳርዳርታው ያው ልንሄድ ነው የሚል ስለሆነ ማለት ነው። ስለዚህ ዱባይ ያላችሁ ኢትዮጵያውያን እንግዲህ የሚኖሩበትን መቸቸት መቸቸት ተከስከል ተከልከል አድርጎላቸው ማለት ነው። ያው የዩቱቡ ንግስትና የዩቱቡ ንጉስ ሊመጡ ስለሆነ ማለት ነው። ስለዚህ እናንተም ደስ ብሏቸው ልትቀበሏቸው ይገባል። ሀይሚዬ ከምሯ እንዳለችው ማለት ነው። እንግዲህ ብሩኬ ይቀበለኝ አይቀበለኝ አላቅም ግን ቢቀበለኝና ተመልሰን ዱባይ ላይ ብንኖር ደስ ይለኛል። ዱባይ በጣም ምርጥ ሀገር ናት። በጣም ደስ ትላለች። በጣም አሪፍ ሀገር ናት ብላለች። ድሮም ሳላቃትም እወዳት ነበር ዱባይን በስም ማለት ነው። አሁን ደግሞ ሳያት የበለጠ ወደድኳት። ስለዚህ እኔ ዱባይ ላይ ነው መኖር እና መቀመጥ የምፈልገው። ስለዚህ ብሩኬን ልጥረው እና ልጠይቀው ብላለች ማለት ነው። ሰላም ሰላም! ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች በያለም ዳርቻ የምትኖሩ ወድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ በዘት ትርፍ ይበልልኝ። አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔ ጋር የበዛ ሰላም እናንተ ጋርም ብዝት ተተርፍ ይበልልኝ። እንግዲህ ዛሬ በሀይሚ መጥቻለሁ ማለት ነው። በሀይሚና በብሩክ ነው የመጣሁት ጠዋት ቪዲዮ ሰርቼ ነበር። ሳለቀው ቀረ አልወርድ አለኝ ማለት ነው። በእነሱ ሰርቼ ነበር ሀይሚ ጠፋች በሚለው ግን አልወርድ አለኝና ተውኩት ማለት ነው። ሰዓቱ አለፈ። ሌላው እንግዲህ አሁን የመጣሁበት ሀይሚ ወደ ዱባይ መሄድ እፈልጋለሁ፣ አዲስ አበባ ገና ስገባ በበሽታ ተቀብሎኛልና አሞኛል ብላለች። ግን ደህና ነኝ እንዳታስቡ ብላለች። ዘወራ አድርጋ ደግሞ እና ያው ወደ ዱባይ ይሄዳለሁ ብዬ ብሩኬን ልጠይቀውና ወደ ዱባይ ሄድን ብላ እንግዲህ ብሩኬንም ጠርተው ነበር ብሩክም እንግዲህ አይቻልም እዛ ሄደን መኖር አይቻልም ምክንያቱም ብዙ ነገር ያስፈልገናል ብዙ ነገር ያስፈልገናል ብሏታል ማለት ነው እሷ ደግሞ ምንም ነገር አያስፈልግም ብዙ ሰዎችን ጠይቂያቸዋለሁ ብሩኬ ለምንድን ነው እንደዛ የምትለው ለምን አትረዳኝም እያለች ነው ማለት ነው እሱ ደግሞ እንግዲህ ልምጭ የሚባል ነገር ይዞ ማለት ነው ልምጭ ወይም የሆነ ለበቅ ነው መሰለኝ የሚባለው አላቅም፣ ብቻ ይዞ እንግዲህ በዚህ ነው ምጠብስሽ፣ አርፈሽ ተቀመጪ፣ ወደ ዱባይ መሄድ አንችልም እያለ እንግዲህ እያስፈራራት ነበር ማለት ነው። እሷም ተው እንጂ ብሩኬ፣ እኔ ጋሽዬ እንኳን እንደዚህ አልገረፈኝም፣ ስለዚህ ወደ ዱባይ መሄድ አለብን አለብን ብላለች ማለት ነው። ዱባይ ላይ መጀመሪያውኑ እንግዲህ ወስደህ ዱባይን ያሳያት አንተ ነህ ብሩኬ። ስለዚህ ሀይሜ ደግሞ ወደ ዱባይ መሄድ እፈልጋለሁ ካለች ይዘሀት ወደ ዱባይ መጓዝ ነው ማለት ነው። ስለዚህ ምንም ለበቅና ልምጫ አስፈልግም ማለት ነው። እና ስለዚህ ይዘሀት ወደ ዱባይ ማለት ነው። ምክንያቱም ተመልካች ራሱ ይዘሀት ሂድ እንደሚልህ እርግጠኛ ነኝ። ና ዱባይ ላይ የሚሰራበት ሀገር ነው ብላ ለአንተም ራስህም እሷን ብላለች፣ ማለት ነው። ከሰራችሁ መኖር ትችላላችሁ፣ በጣም መስራት የሚቻልበት ሀገር ነው ብላለች። እንግዲህ ዞር ዞር ብላ አይተዋለች ማለት ነው። እንግዲህ ለዛም ነው የወደደችው ይመስለኛል። ሀይሚ እንግዲህ አዲስ አበባ ላይ መኖር አልፈልግም። ሸገሮች እንዳይከፋችሁ፣ የሸገር ልጆች እንዳትከፉ፣ እኔ አዲስ አበባ መኖር አልፈልግም፣ ጭራሽ ኢትዮጵያ መኖር አልፈልግም፣ ወደዛ መሄድ እፈልጋለሁ ብላለች። እንግዲህ ብሩኬ የሀይሚን ሀሳብና ፍላጎት አሳካላት ማለት ነው። ምክንያቱም ዱባይ መሄድ ከፈለገች ዱባይ ይዘሀት ሂጂ። ያው ማንኛውም ሰው እንደሚኖረው ቤት ትከራያላችሁ የመኖሪያ ፍቃድ ታወጣላችሁ። ያ ያንን አስበህበት እንግዲህ ይዘሀት ወደ ዱባይ ማለት ነው። ያኔ ብዙ ፕሮሰስ የሚጠበቅባቸው አይመስለኝም። ዱባይ ላይ ዋናው ነገር መታወቂያ፣ እያገሩ መታወቂያ ካላችሁ መኖር ትችላላችሁ ብዬ ነው ማስበው። ስለዚህ ብሩኬ አይቻልም ሳይሆን መልስሽ መልስህ ማለት ነው። እሺ የኔ ንግስት ይዥሽ ሄዳለሁ፣ ጊዜና ሰዓት ስጪ ነው የሚባለው። ብሩኬ ደግሞ ስለዚህ አንተ ለምንድን ነው የማት የሚያስደስተኝን ነገር የማታደርግልኝ ብላ ስትለው፣ አንቺ ለምን የሚያስደስተኝን ነገር አታረግልኝም? ታረግልኛለሽ ሲላት አዎ አለች ማለት ነው። እሺ ካረግልኛለሽ ሲላት ደግሞ አዎ ስትል እሺ በቃ ቅሪ ዱባይ አንሄድም የለም ሲላት፣ በጣም ተናደደች ማለት ነው። ስለዚህ ብሩኬ እንግዲህ አንተ ዱባይ መሄድ አልፈለግክም፣ እሷ ደግሞ ዱባይ ሄዳ መኖር ትፈልጋለች። ስለዚህ ይዛሃት ወደ ዱባይ ማለት ነው እና የይቱዋ ንግስት እንግዲህ ዱባይን አይታ ከመጣች በኋላ ከዱባይ አይኗን አላነሳችም ማለት ነው። አዲስ አበባ ለምኔ ብላለች ማለት ነው እንግዲህ። ያ ወደ ዱባይ ልቧ ተነስቶባታል ማለት ነው። ስለዚህ ዱባዎች ተዘገጃጅታችሁ ጠብቋቸው፣ መላ መላ ብላችሁ አደረጃጇቸው ናቸው ማለት ነው። እና ብሩኬና ሀይሚዬ በጣም ጥንድ ምርጥ ጥንዶች ናቸው ማለት ነው። በዚሁ በርቱ፣ በዚሁ ቀጥሉ፣ ይመርባችሁ፣ ከዚህ በላይ ድመቁ፣ አሸብርቁ ያለው ማለት ነው። በእኔ በኩል በነገራችን ላይ ሀይሚ በጣም የምትወደድ ልጅ ናት ማለት ነው። ግን ዛሬ የለበሰችውን አለባበሷን አልወደድኩላትም ሀይሚዬ አዎ ኮመንትሽ ላይ ማስቀምጭልሻለሁ እዛው ትንሽ ስር ማለት ነው። ምክንያቱም ከጉልበትሽ ዝቅ ያለ ልብስ ብትለብሺ ደስ ይለናል ማለት ነው። ያው ተመልካችንም ያስደስት ነገር ልበሺ ነው ምለው ማለት ነው። እና አንዳንዴ ዩቲዩብ ላይ የሆነ ገነን ሲል ስማችሁ የምታመጧቸው ባህሪዎች አሉና ምንድን ነው? እኔ አሁን ዛሬ ሀይሚ የለበሰችው አለባበስ ምንም ደስ አላለኝም፣ ማለት ነው። ስለዚህ ሀይሚ የአለባበስሽን አስተካክል አለው ማለት ነው። እንደዛ ነው ምለው፣ ሌላ ምለው የለኝም። በተረፈ ሰላማችሁ ብዙ ትትርፍ ይበልልኝ። ላይክ ሼር አድርጉ። ባይ ባይ።